በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰዎች አንተን ሲያዩ ለምን እንደሚሸማቀቁ፣ ለምን በአንተ ፊት ምቾት እንደሚነሣቸው ራስህን ጠይቀህ ታውቃለህ? መልሱ አንተ እንደምታስበው በክፋት ወይም በትዕቢት አይደለም። ነገሩ ወዲህ ነው። ሰዎች የሚፈሩህ አንተ የቆምክበት እውነት እነሱ ከተሸሸጉበት የውሸት ክምር ጋር ስለሚጋች ነው። አዎ ያስፈራቸዋል። ምክንያቱም አንተ ብቻህን ለመቆም ድፍረቱ አለህ። እነሱ ጋር ግን የለም። እስቲ ያስተውል። ብዙዎች በቡድን ካልሆነ፣ በወሬ ካልሆነ፣ በሰው ካልተከበቡ ሕልውናቸው የሚጠፋ ይመስላቸዋል። አንተ ግን አንተ ግን በጸጥታ ውስጥ ኃይል እንዳለ ተረድተሃል። ሰዎች ይህ ሰው ምን ያውቃል? ምን ሚስትር ቢኖሮኑ እንዲህ በራሱ የሚተማመነው ብለው ይቸነካሉ። ዝምታህ ይረብሻቸዋል። ብቻህን መራመድህ ያስተነግታቸዋል። ዛሬ እግዚአብሔር የሰተህን ይህንን ማንነት ይህንን በብቸኝነት ውስጥ የሚገኝ ጥንካሬ እንዴት እንደምትጠቀምበትና ለምን ዓለም ይህንን ማንነትህን እንደምትፈራው በጥልቀት እናወራለን። ይህ መልእክት ለአንተ ነው፣ ከሰው ይልቅ እውነትን ለምትወድ፣ ከጩኸት ይልቅ ሰላምን ለምትመርጥ። አንድ። ብቸኝነት ወይስ ጽናት? ብዙ ሰዎች ብቸኝነትን ከቅጣት ይቆጥሩታል። አንተ ግን ብቸኝነትን እንደ ዕድል እንደ ጸጋ ተጠቅመህበታል። እንዴት ብቻውን ይራመዳል? እንዴት ከኛ ጋር ለመመሳሰል አይሞክርም? እያሉ ይጠይቃሉ። መልሱ ቀላል ነው። አንተ የምትራመደው በጠራ ጎዳና ላይ ስለሆነ የሰው ግርግር አያስፈልገህ። የውሸት ወዳጅነት፣ የውሸት ፈገግታ እና የውሸት ማንነት ነፍስህን እንደሚያደክማት በሚገባ ተረድተሃል። ወዳጄ በውሸት ከሚወዱህ፣ በግብዝነት ከሚያጅቡህ ለተከም ብለው ከሚጠጉህ መቶ ሰዎች ይልቅ እውነትን ይዘህ ብቻህን መቆም እንደሚሻል አምነሃል። ይህ ደግሞ ታላቅ የመንፈስ ጽናት ይጠየቃል። ቅዱሳን አባቶቻችን በበረሃ በውድቅት ሌሊት ብቻቸውን ሲሆኑ ብቸኛ አልነበሩም፣ ከፈጣሪያቸው ጋር ነበሩ። አንተም እንደዛ ነህ። ሰዎች ሲርቁህ፣ አንተ ወደ እግዚአብሔር እየቀረብክ ነው። የምትቆርሰው እንጀራ የምትጠጣው ውሃ ከሰው እጅ የሚጠበቅ ልማድ አይደለም። ጥንካሬህ ከውስጥህ ከእምነትህና ከፈጣሪህ የሚፈልቅ እንጂ ከሰዎች ከንቱ ውዳሴ የሚገኝ አይደለም። ለዚህ ነው ከነሱ ጋር ለመመሰል፣ እንደነሱ ለመልበስ፣ እንደነሱ ለመናገር የማትጣጣረው። ያንተ ማንነት የተገነባው በአለት ላይ ነው፤ የነሱ ግን በአሸዋ ላይ። ማዕበል ሲመታ የሚጸናው ማን እንደዋለ ስለምታውቅ አትሸበርም። ትክክለኞቹ ሰዎች፣ እግዚአብሔር የፈከዳቸው ወዳጆች፣ በጊዜው እስኪመቱ ድረስ ብቻህን መሆንን መርጠሃል። ይህ ኩራት አይደለም። ይህ ራስን መጠበቅ ነው። ይህ ቅድስናን የመጠበቅ ተጋደሎ ነው። ሁለት፣ የእግዚአብሔር ምርጫና የሰው ፈቃድ። ሰዎች አንተን ለማሸማቀቅ የሚሞክሩት አንተ የእነሱን ይሁንተ ስለማትለምን ነው። ዓለም እንዲህ ይላል፣ ተቀባይነት ለማግኘት ከእኛ ጋር ሁን። አንተ ግን በልብህ እንዲህ ትላለህ፣ እኔ ተቀባይነትን የማገኘው ከሰማይ ነው። አየህ፣ ሰውን ለማስደሰት መሞከር እጅግ አድካሚ ሥራ ነው። የሰዎች ስሜት እንደ አየር ንብረት ይቀያየራል። ዛሬ ሆሳዕና የሚሉህ ነገ ድንጋይ ሊያነሱብህ ይችላሉ። አንተ ይህንን ምስጢር ቀድመህ አውቀሃል። ለዚህም ነው ሰዎች ስለ አንተ ምን እንደሚያስቡ የማትጨነቀው። ሰዎች ቢፈርዱብህ፣ ቢተቹህ ወይም ቢተሉህ የአንተን ዋጋ ሊቀንሱት አይችሉም። ዋጋ ያለው በሰዎች አንደበት ሳይሆን በእግዚአብሔር እጅ ላይ ነው። ልዑል እግዚአብሔር አንተን ልጄ ብሎ ከተከበለ የዓለም መገፋት ምን ሊያደርግህ ይችላል? የሰማይና የምድር ፈጣሪ ማህተም በአንተ ላይ ካለ የመንደር ወሬ እንዴት ሊያነቃንቀህ ይችላል? ልብስ ስትለብስ፣ ንግግር ስትናገር፣ ወይም አንድን ውሳኔ ስትወስን ሰዎች ምን ይሉኛል ብለህ ሳይሆን ይህ ነገር ለህሊናዬ፣ ለፈጣሪ እውነት ነው ወይ ብለህ ነው። አንተ የራስ ሕይወት መሪነህ። እግዚአብሔር በሰጠህ ነጻ ፈቃድ በመንፈስ ቅዱስ እየተመራህ ሕይወትህን ትቀይሳለህ እንጂ እንደ ነፋስ በነፈሰበት ወሬ አትነዳ ተከታይነት ባሕርህ አይደለም ብዙዎች አሪፍ ለመምሰል ዘመናዊ ለመባል ማንነታቸውን ይሸጣሉ አንተ ግን ፋሽንህ እውነት ዘመንህም እምነት ነው በዚህም ትኮራለህ ሦስት ትክክለኛነትና አስፈሪው ነፃነት እስቲ ወደ ዋናው ነጥብ ብንመለስ ለምንድነው የሚፈሩህ መልሱ ቀላል ነው ነፃ ስላሆንክ አዎ ነጻነት ሰዎችን ያስፈራቸዋል። አብዛኛው ሰው የሐሳብ እስረኛ ነው፣ የልማድ ባሪያ ነው። አንተ ግን ከዚህ ባርነት ነጻ ወትረሃል። የአንደበትህ ዘይቤ፣ አለባበስህ፣ የምታደርጋቸው እንቅስቃሴዎች፣ የምትሰጣቸው ውሳኔዎች የራስህ ናቸው። የማንም ቅጂ አይደላህ። ሰዎች ቀጥተኛነትን ይፈሩታል፤ ምክንያቱም እነሱ በሽንገላ መኖርን ለምደዋልና አንተ ግን እውነቱን እንደ አለት ታስቀምጠዋለህ። ውሸትን ጣልተህ ከሽንገላ ርቀህ ከከዳተኞች ጋር ከመቆም ብቻዬን እጓዛለሁ ያልከው ለዚህ ነው። ሰዎች በአንተ ላይ ስልጣን እንደሌላቸው ሲያውቁ ይበሳጫሉ። ሊያንቀሳቀሱህ፣ ሊጠምዙህ ወይም ወደ ፈለጉት መንገድ ሊወስዱህ እንደማይችሉ ሲረዱ ስሜታቸው ይረበሻል። የማይሰበር፣ የማይገዛ እና የማይደለል ማንነት አለህ። ጊዜህንና ጉልበትን ሰዎችን ለማስመሰል ሳይሆን ራስህን ለማሳደግ፣ መንፈሳዊ ህይወትህን ለማለም ለምነው የምትተከመው ይህ ለዓለም እንግዳ ነው። ዓለም የሚፈልገው እንድትመስል ነው። አንተ ግን ልሁን ብለህ ተነስተሃል። መምሰል እና መሆን ለየቅል ናቸው። እነሱ ሲመስሉ፣ አንተ ግን ሆነህ ተገኝተሃል። የምትናገረው ቃል እውነት፣ የምትራመደው መንገድ ቀና ነው። በዚህም ምክንያት ሰዎች ምስጢርህ ምን እንደሆነ ይገረማሉ። እንዴት ያለ እኛ ድጋፍ ደስተኛ ይሆናል ብለው ይጠየቃሉ። እነሱ ደስታን የሚፈልጉት ከውጪ ነው። አንተ ግን ደስታን ያገኘኸው ከውስጥ ከእግዚአብሔር ጋር ካለ ግንኙነት ነው። ይህ አይነቀልም፣ አይወሰድም፣ አይደርቅም። ወንድሜ፣ እህቴ ይህን ልንገራችሁ ከሰዎች ጋር ለመመሳሰል ብለህ ፈጽሞ ማንነትን አጣ። እግዚአብሔር አንተን የፈጠረህ እንደ አንድ ልጁ እንደ አንድ ተወዳጁ አድርጎ ነው። የሌሎችን ፈለግ መከተል አድካሚ ነው። የራስን ጸጋ አውቆ መኖር ግን እረፍት ነው። ሰዎችን አክብር፣ ውደድ፣ እንደ ክርስቲያን ማንም ላይ አትፍረድ። ነገር ግን ማንም ሰው ህይወትህን እንዲዘውረው አትፍከድ። የህይወትህ መሪ እግዚአብሔር፣ የጉዞህም መሪ ህሊናህ ይሁን። ሰዎች ስለ አንተ ስለ አውሩ፣ ስለ ተቹህ፣ ወይም ስለ አገለሉህ አትዘን ምላባት እግዚአብሔር ከአንዳንድ ሰዎች የለየኸ ወደ ላከ ደረጃ ሊያውጣ ፈልጎ ይሆናል። ንስር ወፍ ወደ ላይ ከፍ ብሎ ሲበር ብቻውን ነው። ቁራዎች ግን በመንጋ ነው የሚበሩት። የምትበርበት ከፍታ ስለማይመቻቸው ይሆናል ብቻህን የቀረኸው። አይዞ በርታ። በመጨረሻም ራስህን ሁን። በፈጣሪ ፊት ንጹህ ሆነህ ተገኝ። ያኔ የሰው ሁሉ ፊት አያስፈራህም። የሰራዊት ጌታ እግዚአብሔር ከአንተ ጋር ከሆነ ማን ሊቃወመህ ይችላል? ዋጋህ ያለው በሰዎች እጅ ሳይሆን በፈታሪህ እጅ እንደሆነ እወቅ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።